ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ተከታታዮች፣ ለሰዓቱ በታደምጧቸው ብለን ከመራረጥንላችሁ መረጃዎች መካከል አርስቶቹን በማስተዋወቅ እንጀምር። በሀገራችን ኢትዮጵያ ሰባተኛውን ጠቅላላ ምርጫ ከማካሄዳችን በፊት ሰላምን ማረጋገጥ እንደሚገባ የፖለቲካ ፓርቲዎች የጋራ ምክር ቤት አሳሰበ። በአስራ ሁለት ቀናቱ ጦርነት እስራኤል እና አሜሪካ በመቀናጀት ከባድ የሆነ ድብደባን ቢያደርሱባትም ኢራን በወራቶች ውስጥ ቦምብ ለመስራት የሚያስችል ዩራኒየም ማበልጸግ ትችላለች ሲሉ የተባበሩት መንግስታት የኒኩለር ኃላፊ ገለጹ። ውድ ቤተሰቦቻችን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃቸዋለን። እንዲሁም አዳዲስ መረጃዎች እንደተለቀቁ ይደርሷችሁ ዘንድ የደውል ምልክቷን መጫናችሁንም አትዘንጉ። በቀጥታ ወደ ዝርዝሮቹ አለፍን፣ አብረን እንከታተለው። ምርጫ ከማካሄድ በፊት ሰላምን ማረጋገጥ እንደሚገባ የፖለቲካ ፓርቲዎች የጋራ ምክር ቤት አሳሰበ። ሰባተኛውን ጠቅላላ ምርጫ ለማካሄድ የአገሪቱን ሰላም በቅድሚያ ማረጋገጥ እንደሚገባ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አሳሰበ። ሰባተኛውን ጠቅላላ ምርጫ በሚቀጥለው ዓመት ለማካሄድ አገሪቱ ያለችበት ነባራዊ ሁኔታ አስቻይ ነው ወይ ተብለው የተጠየቁት የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ ምርጫውን ከማካሄድ በፊት በቅድሚያ ሰላም ማረጋገጥ ይገባል ሲሉ ለሪፖርተር ተናግረዋል። ሰላም አማራጭ የሚቀርብበት ጉዳይ አይደለም። ምርጫ ለማድረግ ሰው በሰላም ወጥቶ መግባት አለበት። በተለያዩ ክልሎች የምርጫ እንቅስቃሴዎች ለማካሄድ የሚያስችሉ ሂደቶች መፈጠር አለባቸው። የምርጫ ቁሳቁሶችን ወደ ተለያዩ አካባቢዎች ለማድረስ ሰላም አስፈላጊ ነው። በመሆኑም ዴሞክራሲያዊ ምርጫ ለማካሄድ ሰላምን ማረጋገጥ ያስፈልጋል ብለዋል። ሁኔታዎች በዚህ ከቀጠሉ፣ ሰላም በሌለባቸው አካባቢዎች ከፊል ምርጫ ነው የሚደረገው ያሉት አቶ ሰለሞን ሰላምን ማረጋገጥ ግድ ነው የምንለውም ለዚህ ነው ሲሉ አስረድተዋል። ሰላም እና የህግ የበላይነትን ማ ለማረጋገጥ ከፍተኛው ድርሻ የመንግስት መሆኑን የጠቀሱት ሰብሳቢው የፖለቲካ ፓርቲዎች፣ ህዝቡ፣ የሃይማኖት አባቶች ና የአገር ሽማግሌዎች ሰባተኛው አገራዊ ምርጫ ሰላማዊ፣ ተአማኒ ና ዲሞክራሲያዊ ሆኖ እንዲጠናቀቅ ለሰላም መስፈን የበኩላቸውን እንዲወጡ ጥሪ አቅርበዋል። ሰላማዊ በነበሩ አካባቢዎች ጠቅላላ ምርጫ ሲካሄድ መቆየቱን ያወሱት አቶ ሰለሞን ቀጣዩ ምርጫ በከፊል ከማከናወን ይልቅ እንደ አገር በሁሉም አካባቢዎች ማድረግ የምርጫውን ምሉዕነት የሚያረጋግጥ ነው በመሆኑ ሁሉም ወገኖች የበኩላቸውን መወጣት እንዳለባቸው ገልጸዋል። የምርጫው መካሄድና አለመካሄድ ጉዳይ የፖለቲካ ፓርቲዎች የጋራ ምክር ቤት ሙሉ ለሙሉ አለመገምገሙን የገለጹት ሰብሳቢው ወደዚህ ሂደት እየተገባ መሆኑንም አክለዋል። ለሂደቱም ስልጠናና የቅድመ ምርጫ ውይይቶች ለማካሄድ ምክር ቤቱ እየተዘጋጀ ነው ብለዋል። አቶ ሰለሞን በገለጻቸው ከሰላም በተጨማሪ የፖለቲካ አውዱ ሊሰፋ እንደሚገባም አመላክተዋል። በአንድ አገር መንግስት አለ ለማለት ምርጫ መካሄድ አለበት። ምርጫ አለ ለማለት ደግሞ ሁሉን የሚያሳትፍ ሰፊ ሜዳ ሊፈጠር ይገባል በማለት አስረድተዋል። በጉዳዩ ላይ ባለድርሻ አካላት ሰፊ ስራ መስራት እንዳለባቸው የጠቀሱት አቶ ሰለሞን ብሔራዊ ምርጫ ቦርድም ህዝብና መገናኛ ብዙሀንን ያማከለ ሰፊ ውይይት ማድረግ እንዳለበት አሳስበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ የሆኑት ወይዘሮ ሜላትወርቅ ኃይሉ በሰባተኛው አገር አቀፍ ምርጫ ቅድመ ዝግጅትና ተያያዥ ጉዳዮች ላይ ግንቦት 25 ቀን 2017 ሰባት ለመገናኛ ብዙሃን በሰጡት መግለጫ የጸጥታ ችግር መኖራቸውን እንደማይካድ መግለጻቸው ይታወሳል። የፖለቲካ ፓርቲዎች በሰባተኛው አገራዊ ጠቅላላ ምርጫ እንዲሳተፉ ጥሪ ያቀረቡ ተሰብሳቢዋ ፓርቲዎች ለሚያቀርቧቸው ጥያቄዎች ቦርዱ ምላሽ እየሰጠ መሆኑን መናገራቸው የሚዘነጋ አይደለም። ይህ በእንዲህ እንዳለ የፖለቲካ ፓርቲዎች ጠቅላላ ጉባኤ ለማድረግ እየተከለከልን ነው እያሉ ፍትሐዊ ምርጫ ማካሄድ ይቻላል ወይ? በዚህ ጉዳይ ምክር ቤቱ ምን እየሰራ ይገኛል ይገኛል ተብለው የተጠየቁት አቶ ሰለሞን አብዛኞቹ ፓርቲዎች ጠቅላላ ጉባኤ እያደረጉና የጋራ ምክር ቤቱን በብዙዎቹ ላይ መገኘት መቻሉን ገልጸዋል። በተያያዘው በጀት ዓመት ጠቅላላ ጉባኤ እንዳላደረግ ተከለከልኩኝ ብሎ ወደ ምክር ቤቱ የመጣ አንድም ፓርቲ የለም ብለዋል። የምርጫ ሥርዓቱ እንዲቀየር የፖለቲካ ፓርቲዎች የሚያቀርቧቸውን ጥያቄዎች ምክር ቤቱ እንዴት ይመለከታቸዋል የሚል ጥያቄ የቀረበላቸው አቶ ሰለሞን የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር ቁጥር ቁጥር አዋጅ 1162 ህዝባር 2011 መሻሻል የሁሉም ሀሳብ መሆኑንና እንዲሻሻል ጥያቄ ማቅረባቸውን ገልጸዋል። በማሻሻያው ላይ ከፓርቲዎች ጋር በተደረገ ውይይት ግብአት ተሰብስቦ ለኢትዮጵያ ብሔራዊ ምርጫ ቦርድ መላኩንም ተናግረዋል። በግብአቱ ላይ ከብሔራዊ ምርጫ ቦርድ ግብረ መልስ ተሰጥቷቸዋል ተብለው የተጠየቁት አቶ ሰለሞን ምላሽ እንዳልተሰጣቸው ነገር ግን እየጠበቁ መሆናቸውን አክለዋል። የጋራ ምክር ቤቱ አባል የሆኑ ክ ክልላዊና አገራዊ ፓርቲዎች ብዛት 63 መሆኑን የምክር ቤቱ መረጃ ያሳያል። በቀጣይ መረጃ በ12 ቀናቱ ጦርነት እስራኤልና አሜሪካ በጋራ በመሆን ከባድ የተባለውን ድብደባ የፈጸሙባት ቢሆንም ኢራን በወራት ውስጥ ቦምብ ለመስራት የሚያስችል ዩራኒየም ማበልጸግ ትችላለች ሲሉ የተባበሩት መንግስታት የኒኩለር ኃላፊ ተናገሩ። ኢራን ቦምብ ለመስራት የሚያስችል ዩራኒየም እንደገና በወራት ጊዜ ውስጥ ማበልጸግ ለመጀመር የሚያስችል አቅም እንዳላት የተባበሩት መንግስታት የኒኩለር ተቆጣጣሪ ኃላፊ ተናገሩ። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ኃላፊ የሆኑት ራፋኤል ግሮሲ ባለፈው ሳምንት መጨረሻ ላይ አሜሪካ በሦስቱ የኢራን የኒኩለር ማብለያ ጣቢያዎች ላይ ያደረሰችው ድብደባ ከባድ ቢሆንም አጠቃላይ ጉዳት አለማድረሱን ተናግረዋል። ይህ የኃላፊው ሐሳብ ፕሬዚዳንት ዶናልድ ትራምፕ የኢራን የኒኩለር ሙሉ በሙሉ ተደምስሰዋል ሲሉ ከተናገሩት ጋር የሚቃረን ሆኖ ተገኝቷል። እውነቱን ለመናገር አንድ ሰው ሁሉም ነገር እንደወደመና ምንም የቀረ ነገር የለም ብሎ መናገር አይችልም ሲሉ ክሮሲ ቅዳሜ ዕለት ተናግረዋል። እንደ አውሮፓውያኑ አቆጣጠር ሰኔ 13 እስራኤል ኢራን የኒኩለር ጦር መሳሪያ ለመስራት ተቃርባ ነበር በማለት በኢራን የኒኩለር እና ወታደራዊ ጣቢያዎች ላይ ጥቃት መፈጸሟ የሚታወስ ነው። በኋላም አሜሪካ ጥቃቱን በመቀላቀል በሶስቱ የኢራን ኒኩለር ተቋማት ላይ ማለትም በፎርዶ፣ ናታንጅ እና ኢስፋሃን ላይ ከባድ ቦምብ ድብደባ አካሂደዋል። ከዚያን ጊዜ ጀምሮ በኒኩለር ተቋማቱ ላይ የደረሰው ትክክለኛ የጉዳት መጠን ግልጽ አይደለም። ቀዳሚ ዕለት ግሮሲ ለሲቢኤስ ኒውስ እንደተናገሩት ቴሄራን በወራት ጊዜ ውስጥ ጥቂት ሴንትሪፊውጆችን ወይም ማብላያዎችን በማሽከርከር የበለጸገ ዩራኒየም ማምረት ትችላለች ብለዋል። አክለውም ኢራን አሁን የኢንዱስትሪና የቴክኖሎጂ አቅሟን ይዛለች። ስለዚህ ከፈለገች ይህንን እንደገና መጀመር ትችላለች ሲሉም ተናግረዋል። የተባበሩት መንግስታት ድርጅት የኢራን የኒኩለር አቅም አሁንም ሊቀጥል እንደሚችል ሲጠቁም የመጀመሪያው ተቋም አይደለም። በዚህ ሳምንት መጀመሪያ ላይ የፔንታጎን የደህንነት ተቋም ግምገማ የአሜሪካ ጥቃቶች የኢራንን የኒኩለር መርሃ ግብር በወራት ብቻ ወደኋላ እንደመለሱት ወይም ደግሞ እንዲስተጓጎል ማድረጋቸውን ተናግሯል። ትራምፕ በበኩላቸው የኢራን የኒኩለር ተቋማት ሙሉ በሙሉ ወድመዋል ሲሉ በቁጣ ምላሽ የሰጡት ሲሆን የመገናኛ ብዙሃንን በታሪክ ውስጥ ስኬታማ ከሆኑ ወታደራዊ ጥቃቶች አንዱን ለማሳነስ ሙከራ አድርገዋል ሲሉም ከሰዋል። ለጊዜው ኢራንና እስራኤል የተኩስ አቁም ስምምነት ለማድረግ ተስማምተዋል። ትራምፕ ኢራን ዩራኒየሟን እንደገና እንደምታበለጽግ የሚያሳይ መረጃ ካገኙ ዳግም ያለማቅማማት ድብደባ ለመፈጸም እንደማያወላዱ ተናግረዋል። ኢራን በበኩሏ ምን ያህል ጉዳት እንደደረሰባት እርስ በርሳቸው የሚጋጩ መልእክቶችን አስተላልፋለች የኢራን ጠቅላይ መሪ የሆኑት አያቱላህ አሊ ኻሜኒ ባለፈው ሐሙስ እለት ባደረጉት ንግግር ጥቃቱ ምንም ፋይዳ የለውም ብለዋል። የውጭ ጉዳይ ሚኒስትሯ አባስ አራንቺ ግን ከመጠን በላይ እና ከባድ ጉዳት መድረሱን ተናግረዋል። ኢራን ከመንግስታቱ ድርጅት የኒኩለር ተቆጣጣሪ ጋር ያላት የሻከረ ግንኙነት ረቡዕ ዕለት ፓርላማዋ ከአቶሚክ ተቆጣጣሪው ጋር ያለውን ትብብር ለማቆም ሲወስን ኤጀንሲው ከእስራኤል እና ከአሜሪካ ጋር ወግኗል ሲል ወንጅሎታል። የተባበሩት መንግስታት ድርጅት ድርጅት ባለፈው ወር ቴሄራን ከሀያ አመታት በኋላ ለመጀመሪያ ጊዜ የገባችውን ግዴታ ጥሳለች ማለቱን ተከትሎ ሁለቱ አገራት ኢራንን አጥቅተዋል። ኢራን የኒኩለር መርሃ ግብሯን ለሰላማዊ ጥቅም ብቻ እንደሚውል በተደጋጋሚ ትናገራለች። ኢራናውያን ከመንግስታቱ ድርጅት ጋር ለመስራት ፈቃደኛ ባይሆኑም ግሮሲ አሁንም ከቴሄራን ጋር መደራደር እንደሚችል ተስፋ አደርጋለሁ ብሏል። ከኢራን ጋር ቁጭ ብዬ ይህንን ጉዳይ ማየት አለብኝ፣ ምክንያቱም በስተመጨረሻ ላይ ይህ ሁሉ ነገር ከወታደራዊ ጥቃት በኋላ ዘላቂ መፍትሄ ሊኖረው ይገባል። ያ ደግሞ ያለ ዲፕሎማሲ መፍትሄ ሊሆን አይችልም ብለዋል። እንደ ኢሮፓውያኑ አቆጣጠር በ2015 ከዓለም ኃያላን አገራት በተደረገው የኒኩለር ስምምነት ኢራን ከ3.6 በመቶ በላይ ዩራኒየም እንዳታበለጽግ ተደርጎ ነበር። በዚህን ያህል መጠን የበለጸገ ዩራኒየም ለኒኩለር ኃይል ማመንጫዎች ነዳጅ ለማቅረብ የሚያገለግለውን ደረጃ ያሟላል ብለዋል። ከዚህም በተጨማሪ ለ15 አምስት ዓመታት በፎርዶ የኒኩለር ተቋማት ምንም አይነት ዩራኒየም ማበልጸግ አልተፈቀደላትም ነበር። ሆኖም ፕሬዚዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ስምምነቱ ኢራንን ቦምብ ለመስራት ከሚወስዳት መንገድ ለማስቆም በጣም ጥቂት ነገር ብቻ ነው ያከናወነው በማለት በራሳቸው ማዕቀብ መጣላቸው ይታወሳል። ኢራን በምላሹ ከተባበሩት መንግስታት ጋር ዩራኒየም ከማበልጸግ ጋር የተገባውን ስምምነት ጥሳለች። እንደ አውሮፓውያኑ አቆጣጠር በ2021 በፎርዶ ዩራኒየም ማበልጸግ የጀመረች ሲሆን የመንግስታቱ ድርጅት ተቆጣጣሪ ዘጠኝ የኒኩለር ቦምቦችን መስራት የሚያስችለው 60 በመቶ የበለጸገ ዩራኒየም አከማችታለች ሲል ሪፖርት አድርጓል። ውድ የቻናላችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃ የተከታተላችሁትን ይመስል ነበረ። ከሰዓታት በኋላ በሌሎች መረጃዎች ደግመን እስክንገናኝ ቸር ያሰማን።